ጎት ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ቅድመ ህልውና አለው? ሰው ብቻ አይደለም። ሰው ብቻ ነው ካላችሁ ቅድመ ህልውናውን ወይም ክርስቶስ ከመወለዱ በፊት የሚያመላክቱ እንደነበረ የሚያሳይ ማስረጃዎችን እንዴት ታርጉታላችሁ የሚል ነው። እኛ በኢስላም አስተምሮት ኢሳይ ብኑ ማርያም አለይሂ ሰላም ወይም ደግሞ መሲሁ ኢየሱስ የሚጀምረው ህይወቱ ከድንግል ማርያም ማዕፀን ነው ብለን ነው ምናምነው። ከድንግል ማርያም ማዕፀን በፊት ምንም አይነት ቅድመ ህልውና የለውም። አይሁዶችም ይመጣል ብለው የሚጠብቁት መሲያቸው ከጥንትም ከጠዋቱም ጀምሮ የሚጠብቁት ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ የሚመጣ እንጂ ቅድመ ህልውና ኖሮት ዓለም ሳይፈጠር ዘመን ሳይቆጠር ከአብ ጋ ኖሮ ከአብ ጋር ተስተካክሎ ኖሮ ኖሮ በኋላ ላይ ስጋ ለብሶ ስጋ ጎርሶ የሚመጣ ሰው ነው ብለው አያምኑ አይጠብቁም። እንደዚ አይነት ሰው አይጠብቁም በፍጹም ማለት ነው። እንደዛ ከሆነ አንዳንድ የመጽሐፍ ቅዱስ ጥቅሶችን ማየት የግድ ይላል ማለት ነው። መጀመሪያ ከቁርአን አንቀጽ ልነሳና ቁርአን በሱረቱ ኢምራን ምዕራፍ 3 ቁጥር 49 ላይ ወደ እስራኤል ልጆች መልእክተኛ ያደርገዋል። ይላልም እኔ ከጌታዬ በታምር ወደ እናንተ መጣው እያለ ይናገራል። ወደ እናንተ መጣው ይላል። ተመሳሳይ ነው። ሙሳ ዐለይሂ ሰላምም በሱረቱ ለአራፍ ምዕራፍ 7 ቁጥር 15 ላይም ከጌታችሁ ወደ እናንተ በተአምር መጣዋል። እዛትሚስ በተአምር መጣው ማለት ቅድመ ህልውና እንዳለው አመላካች አይደለም። ሙሳ ዐለይሂ ሰላም የተሰጠው ታምር ዘጠኝ ታምራቶች ተሰጥቶት እንደመጣ ሁሉ ኢሳ ኢብኑ መርየም አለይሂ ሰላም ሲመጣ መጣ የተባለበት ምክንያት በታምራት ስለመጣ ነው። ሙት ማስነሳት፣ ሽባ መተርተር፣ ዕውር ማብራት የመሳሰሉ ነገሮች ማለት ነው። እንደዛ ከሆነ አንድ የመጽሐፍ ቅዱስ ጥቅስ አለ፣ እሱን ጥቅስ እንጀምራለን ማለት ነው። እንግዲህ ሁሉንም አንመለከትም ዛሬ በጣም የተለያዩ የኢየሱስ ከድንግል ማርያም ከመወለዱ በፊት ቅድመ ህልውና አለው ብለው ክርስቲያኖች የሚያስቧቸውን ጥቅሶች አንድ በአንድ እናያለን ማለት ነው። ዛሬም እና የተወሰኑን ለማየት እንሞክራለን። በአነሳ ነው ላይ ወይም በምናነሳው ጥቅስ ላይ የተለየ ጥያቄ ያለው ሰው የተለየ አስተያየት ካለ መሞገትም የሚፈልግ ሰው ካለ መግባት ይችላል። በተረፈ የተነሳው ላይ ብቻ አድምተን ብቻ እዛ ላይ ብቻ ነው የምንመለከተው። ያንን ጥቅስ እናያለን። እዛ ጥቅስ ላይ መሞገት የሚችል ሰው ካለ ይገባና ይሞግታል። ሌላ ጥቅስ ላይ አሁን ለምሳሌ ዮሐንስ ወንጌል ምዕራፍ ሶስት ቁጥር ሰላሳ አንድ ነው ዛሬ የምንጀምረው ዮሐንስ ወንጌል ስምንት ሐምሳ ስምንት ላይ አብርሃም ከመወለዱ በፊት እኔ ያለው የሚለው ጥቅስ አንድ ሰው መጥቀስ አይችልም አይፈቀድለትም። ለምን? ልክ ተራው ደርሶ የአጥ ጥቅስ ከተበራራ በኋላ በዛ በተበራራው ጥቅስ ላይ ጥያቄ ያለው ሰው ነው ያንን ነገር ማቅረብ የሚችለው። ስለዚህ ዛሬ የምንጀምረው ምንድነው፣ ጊዜ እስከበቃን ድረስ እስካለን ድረስ ወደ አስር ጥቅሶች፣ ወደ አስራ አንድ ጥቅሶች እናያለን። የመጀመሪያው የምናየው ዮሐንስ ወንጌል 3 ሰላሳ አንድ ላይ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር ሰላሳ አንድ ላይ ከላይ የሚመጣው ከሁሉ በላይ ነው። ከምድር የሚሆነው የምድር ነው፣ የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው ይላል። አሁን እዚህ ጋር ነው የሚነሳው፣ ኢየሱስ ኢየሱስ ከሰማይ መጥቷል፣ ከላይ ነው የመጣው። ከላይ የመጣ ስለሆነ ከድንግል ማርያም ከመወለዱ በፊት ቅድመ ህልውና አለው ብለው ጥያቄ ያቀርባሉ ማለት ነው። እንግዲህ አሁን ምንድነው፣ ይህንን በደንብ ማየት ያስፈልጋል ጥቅሱን በደንብ መጀመሪያ ከላይና ከሰማይ ሲባል ምን ማለት ነው የሚለው ጥያቄ መመለስ መቻል አለበት። ከላይ ማለት ከአምላክ ዘንድ ማለት ነው። ከሰማይ ማለትም ከአምላክ ዘንድ ማለት ነው። ይህንን አንዳንድ ጥቅሶችንና አምናዎችን እንይና ከዛ በኋላ ኢየሱስ እንደዛ ሲባል ምን ማለት ነው የሚለውን ነገር ማየት እንችላለን ማለት ነው። ለምሳሌ ኤግዛምፕል ነው። የመጥምቁ ዮሐንስ ጥምቀት ከሰማይ ነው ወይስ ከምድር ተብሎ ሲባል በባብል ላይ ከሰማይ ነው ሲባል ምን ማለት ነው ሲባል፣ ምንም ጥያቄ የለው ከአምላክ ነው ማለት ነው፣ ትርጉሙ ማርቆስ ወንጌል 11 30 ላይ ያዙ ጥቅስ። የማርቆስ ወንጌል ምዕራፍ 11 ቁጥር 30 ላይ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው መልሱልኝ፣ አለ። አሁን ከሰማይ ነበረች ሲባል፣ መቼም የዮሐንስ ጥምቀት ውሃ ነው። ውሃ ማለት ደግሞ H2O ነው፣ ሃይድሮጂን ዋን ኦክሲጅን ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 26 ላይ ዮሐንስ መልሶ አለ እኔ በውሃ አጠምቃለሁ ዳሩ ግን የማታውቁት በመካከላችሁ ቆሟል ይላል። እኔ በውሃ አጠምቃለሁ ሲል የዮሐንስ ጥምቀት ከሰማይ ናት ወይስ ከሰው ናት ሲባል ከሰማይ ናት ወይስ ሲባል ከአምላክ ናት ወይስ ወይስ አይደለችም ማለት ነው ትርጉሙ። ከሰማይ ማለት ከአምላክ ማለት ነው ትርጉሙ። ግን የመጥምቀው ዮሐንስ ጥምቀት ሀይድሮጂንና ሆነ ኦክሲጂን የውሃው ጥምቀት ውሃው ሰማይ ላይ ኖሮ ኖሮ በኋላ ላይ የመጣ ነገር ነው ማለት አይደለም እራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይም እንደዛ ነው። ከአምላክ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይላል። ከአምላክ የተላከ ሲል፣ ስሙ ዮሐንስ የሚባል አንድ ሰው ነበረ ሲል ዮሐንስ አምላክ ጋር ኖሮ ኖሮ በኋላ ላይ የተላከ ሳይሆን ዮሐንስ እንደ ዮሐንስነቱ የሉቃስ ወንጌል 3 1 እስከ ሁለት ብትመለከቱ የአምላክ ቃል ወደ እርሱ ሲመጣለት ያኔ ነው የተላከው። ነገር ግን ከድንግል ማር ከእናቱ ከኤልሳቤት እና ከዘካርያስ በፊት ቅድመ ህልውና ነበረው ማለት አይደለም፣ ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ሰባት ላይም ከአምላክ የሆነ የአምላክን ቃል ይሰማል አለ። ከአምላክ ከሆነ ማለት ከሰማይ ከሆነ ማለት ነው። እናንተ ከአምላክ አይደላችሁም እና ስለዚህ አትሰሙም አለ። ከአምላክ የሆነ ሰው የአምላክን ቃል ይሰማል አለ። ከአምላክ የሆነ ሰው ሲባል ከሰማይ የሆነ ሰው ሲባል ፕሬግዚስታንስ ነበረው፣ ቅድመ ህልውና ነበረው ማለት አይደለም። ይህን ነው የሚያሳየው። ሶስተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 11 ላይ እንደዛል በጎ የሚያደርግ ሁሉ ከአምላክ ነው አለ ከአምላክ ነው ከሰማይ ነው ማለት ነው አንደኛ ዮሐንስ መልእክት ምዕራፍ አራት ቁጥር አራት ላይም ልጆች ሆይ እናንተ ከአምላክ ናችሁ ዛት ሚንስ ሰማይ ላይ ነበሩ ማለት አይደለም ከአምላክ ናችሁ አንደኛ ዮሐንስ መልእክት ምዕራፍ አራት ቁጥር 6 ላይ እኛ ከአምላክ ነን ከአምላክ ነን ዛት ሚንስ ከሰማይ ነን ማለት ነን ዛት ሚንስ ምን ማለት ነው ሰማይ ላይ ኖሮ ኖሮ የመጣ ነገር ነው እንዴ? አይደለም። ዮሐንስ ወንጌል ምዕራፍ 9 ቁጥር 16 ላይ ከፈሪሳውያንም አንዳንዶች ይህ ሰው ሰንበትን አያከብርም እና ከአምላክ አይደለም አሉ። ከአምላክ አይደለም ማለት አምላክ አላከውም አምላክ ሪኮግኒሽን አልሰጠውም ማለት እንጂ አምላክ ጋር ኖሮ ኖሮ የመጣ አይደለም ለማለት ፈልገው አይደለም። እዛው ላይ ዮሐንስ ወንጌል ምዕራፍ 9 ቁጥር 33 ላይ ይህ ሰው ከአምላክ ባይሆን ኖሮ ምንም ሊያደርግ ባልቻለ ነበር አሉ ሰው ሰው ይህ ሰው ይህ ሰው ሰው ሰው ሰው ሰው እንዴት ነው ከሰማይ የሚሆነው ብለን ስንል ሰው ነው የሚለው ሰው የሚጀምረው ከእናቱ ማፀን ነው ያ ሰው ግን ምንድን ነው ከሴት የተወለደ ሰው ነው ገላትያ ምዕራፍ አራት ቁጥር አራት ላይ አምላክ ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ የተወለደውን ጌኖሜኖን ጌኖሜኖን ማለት የሆነውን ጌኖማይ ከሚል ነው ሆነ ከሚል ቃል ነው የመጣው፣ የሆነውን። ዮሐንስ ወንጌል 7 ላይ ለዛ ነው እኔ ግን ከእርሱ ዘንድ ነኝ እርሱ ልኮኛል አውቀዋለሁ አለ ይላል። አሁን ታዲያ ከድንግል ማርያም ማህፀን ከጀመረ፣ ከድንግል ማርያም ማህፀን የሚጀምር ከሆነ ስጋውና ደሙ ወይም ደግሞ የለበ ማን ነው ሰው የሆነው? ሰውነቱ ከየት ነው የመጣው የሚለውን ነገር ባይብል ይናገራል። ዮሐንስ ወንጌል ምዕራፍ ስድስት ቁጥር ሃምሳ አንድ ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ያ እንጀራ ትርጉም ምንድን ነው? እንጀራ ስጋዬ ነዋል። ከሰማይ የወረደው እንጀራ የተባለው ምንድን ነው? ስጋዬ ነው። ታዲያ ስጋው ከድንግል ማርያም ከመወለዱ በፊት ነበረ እንዴ ብለን ስንል አያል ነበረም። ታዲያ ለምንድን ነው ስጋው ከሰማይ ነው የተባለው? ሲባል በታምር የመጣ ነው ለማለት ተፈልገው ነው። ለምሳሌ መዝሙረ ዳዊት ምዕራፍ 127 ቁጥር 3 ላይ እነሆ ልጆች የአምላክ ስጦታ ናቸዋል። እነማ ልጆች ልጆች የማስጦታ ናቸዋል፣ የአምላክ ስጦታ ናቸዋል። መጽሐፍ ምሳሌ ምዕራፍ 18 ቁጥር 22 ላይ ሚስትን ያገኘ በረከትን አገኛል። ተመልከቱ ሚስትን ያገኘ በረከትን አገኛል። ሚስት ምንድን ናት? በረከት ናት። መጽሐፍ ምሳሌ ምዕራፍ 19 ቁጥር 14 ላይ አስተዋይ ሚስት ግን ከአምላክ ዘንድ ናት አለ። ከማን ዘንድ ከአምላክ ዘንድ ናት አለ። አሁን ይህንን ተከታተሉ። ይህቺ ናት ዋናው ጥቅስ የአይቆ ምዕራፍ አንድ የአይቆ ምዕራፍ አንድ ቁጥር አስራ ሰባት ላይ በጎ ስጦታ ሁሉ አለ ልጆች ማለት ነው በቃላ ያየ ነው። መዝሙረ ዳዊት አንድ መቶ ሃያ ሰባት ቁጥር ሦስት ላይ ልጆች የአምላክ ስጦታ ናቸው ብሏል። በጎ ስጦታ እና አለ ፍጹም በረከት አለ። ሚስትን ያገኘ በረከትን ያገኘ ብሏል። መጽሐፍ ምሳሌ አስራ ስምንት ሁለት ላይ ከላይ ናቸዋለ ልክ ዮሐንስ ወንጌል ምዕራፍ ማን ነው? ምዕራፍ ሶስት ላይ እንዳየ ነው ማለት ነው። ዮሐንስ ወንጌል ምዕራፍ ሶስት ላይ ምን ነበር ያለን የነበረው? ቁጥር ሰላሳ አንድ ላይ ከላይ የሚመጣው ከሁሉ በላይ ነው ብሏል። ከላይ ማን ነው? ከላይ የመጣው ክርስቶስ። ያዕቆብ ምዕራፍ አንድ ቁጥር አስራ ሰባት ላይ ልጆችና ሚስት ከላይ ናቸው አለ። ከየት ናቸው አለ? ከላይ ናቸው አለ። ላይ የሚለው የግሪከኛው ቃል የሚጠቀመው ተመሳሳይ ነው፣ ዮሐንስ ወንጌል 3፥31 ላይ ካለው ጋር። ከዛስ ቀጣዩ ነው የምፈልገው መለወጥ በርሱ ዘንድ ከሌለበት በመዞር የተደረገ ጥላ በርሱ ዘንድ ከሌለበት ከብርሃናት አባት ይወርዳሉ። ይወርዳሉ መውረድ ለሚለው ቃል አና ባይኖ፣ የሚለው ቃል የግሪክኛው ቃል ዮሐንስ ወንጌል 331 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እና ያዕቆብ ምዕራፍ 1 ቁጥር 17 ላይ የተጠቀመበት አንድ አይነት ቃላት ነው። ያዙልኝ ምን የሚለው ቃል መውረድ የሚለው ቃል የግሪክኛው ቃል አናባይኖ ነው የሚባለው። አና ባይኖ የሚለው ቃል ለዮሐንስ ወንጌል 331 በተመሳሳይም ለዮሐንስ ወንጌል 651 ላይ ከሰማይ የወረደ ሕያው እንጀራኔ ነኝ። እንጀራው አለ ስጋዬ ነው አለ። ስለዚህ ስጋው ከሰማይ ወርዷል ወይ ነው ጥያቄው። አይ ከድንግል ማርያም የነሳው ነው። ከድንግል ማርያም የሚጀምር ነው መነሻና ጅማሮ ያለው ነገር ነው። መነሻና ጅማሮ ያለው ስጋው ግን ከሰማይ ነው የወረደው ሲባል ያኔ ከድንግል ማርያም ከመወለዱ በፊት ቅድመ ህልውና አለው ማለት ሳይሆን በታምር መምጣቱን በጎ ስጦታ መሆኑን ለማሳየት ነው። ለምን ራሱ እዛው ላይ የያይቆብ ምዕራፍ አንድ ቁጥር 17 ላይ ምንድን ነው የሚለው? በጎ ስጦታና ፍጹም በረከት ከላይ ናቸው መለወጥ በእርሱ ዘንድ ከሌለበት በመዘሩ የተደረገ ጥላ በእርሱ ዘንድ ከሌለበት ከብርሃናት አባት ይወርዳሉ። ይወርዳሉ ይወርዳሉ የሚለውን ስትሮንግ ነምበሩን ብትጫኑት አና ባይኖ ነው የሚለው አና ባይኖ የሚለውን የያይቆብ ምዕራፍ አንድ ቁጥር 19 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 31 ላይ ያለውንም ተመሳሳይ ዮሐንስ ወንጌል ምዕራፍ 6 ቁጥር 31 ላይ ያለው ተመሳሳይ ነው። ከላይ የሚመጣው ከሁሉ በላይ ነው ካለ ከሁሉ በላይ ማለት ማለት ነው ብሎ ደሞ እናያለን። መጀመሪያ ግን ከላይ የሚመጣው አለ ከሰማይ የሚመጣው አለ። ስለዚህ ከሰማይ መውረድ፣ ከሰማይ መምጣት፣ እምናም የሚመሳሰሉ ጥቅሶች አንድ ዓይነት ትርጉም ነው ያላቸው። ስለዚህ ኢየሱስ የላከኝ ፈቃድ ለማድረግ ከሰማይ ወርጄ አለው ሲል ከሰማይ ሲል ከአምላክ ዘንድ ማለት ነው። ከሰማይ መውረድ ምን ማለት ነው ተብላችሁ ብትጠየቁ ከሰማይ መውረድ ይህንን ለመረዳት ትፈልጋላችሁ ዮሐንስ ወንጌል ምዕራፍ ስድስት ቁጥር ሀምሳ አንድ ላይ እንግባ ዮሐንስ ወንጌል ስድስት ሀምሳ አንድ ላይ ምንድን ነው የሚለው ከሰማይ የወረድኩ እንጀራ እኔ ነኝ እንጀራውም ስጋዬ ነው ስጋው ከሰማይ ነው ወይ ሊትራሊ ከሰማይ ወርዷል ወይ ቃል በቃል ወርዷል ወይ ሊትራሊ ነው ወይ አልጎሪካል ነው ሊትራሊ የሚወሰድ ነገር ነው ወይ እማራዊ ነው ወይ አይደለም ፍካራዊ ነው ከተባለ እንግዲህ ያውስ ዮሐንስ ወንጌል ላይ ብዙ ቦታ ላይ ከሰማይ ወርጅ ያለው የሚሉ አናቅጾች በአጠቃላይ ነው ያመለክታል። ካልሆነ ግን ፍጹም በረከት በጎ ስጦታ፣ ፍጹም በረከት የሆኑት ሚስትና በጎ ስጦታ የሆኑ ልጆች ከላይ ናቸው አለ። ከየት ነው የሚወርዱት አለ። ከብርሃናት አባት ከአብ ምን ይላሉ አለ። ይወርዳሉ፣ ነገር ግን እዛ የሚኖሩ አይደሉም ማለት ነው። ይሄ እንግዲህ የመጀመሪያው ጥቅስ ያየ ነው፣ መውረድ የሚለውን ነገር ያየ ነው ነው ሁለት ጥቅስ እንመለከትና እንሻላ ወደፊት እንሄዳለን። ማለት ሁለተኛው ጥቅስ ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ያለው ጥቅስ ነው። በደንብ ተከታተሉኝ። ያ ጀማ ክርስቲያኖች ኢየሱስ ክርስቶስ ቅድመ ሕልውና አለው ብለው እንደ ማስረጃ ነገር አድርገው ከሚያቀርቡት ተወዳጅ ጥቅሶች መካከል ሁለተኛው ጥቅስ ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ አንድ ሰው አስምሩልኝ። አንድ ሰው ሰው ከእኔ በኋላ ይመጣል አለ ሰው ያ ሰው ከእኔ በፊት ነበረ ከእኔ ይልቅ የከበረ ሆኗል አለ አንድ ሰው ሰው ሰው ስለ ሰው ነው የሚያወራው ስለ መለኮት አይደለም የሚያወራው አንድ ሰሟን ወይም አንድ ሰንበዲ ወይም ደግሞ አንድ ዲቫይን ፐርሰን አንድ አምላክ ከእኔ በኋላ ይመጣል ከእኔ በፊት ነበረ ቢል ኖረው ምናልባት ያስኬዳል ሰው ሰውነቱ ከድንግል ማርያም ማኅፀን የሚጀምር ነው ከእኔ በፊት ነበረ ይላል በፊት የሚለው ቃል ግሪከኛው ምንድን ነው ፕሮስ ፕሮቶስ ነው የሚለው ፕሮቶስ ማለት ለክብር ይመጣል። ባይብል ላይ ለምሳሌ ማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ተመልከቱት። የማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ከእናንተ ማንም ፊተኛ ሊሆን የሚወድ ቢኖር የእናንተ ባሪያ ይሁን አለ። ፊተኛ ለሚለው ቃል የገባው ፕሮቶስ የሚለው ቃል ፊተኛ፣ በፊት ስም መደብ ነው። ራሱ ኤሚ ከሚለው ቃል ነው ራሱ ነበረ ለማለት ኤሚ አዳያጃችሁ ፊተኛ ሊሆን የሚገባ ሊሆን ሊሆን እንዴት ነው ሊሆን የሚባለው? ከእናንተ ፊተኛ ሊሆን የሚገባ ወይም ደግሞ በፊት መሆን የሚገባው በፊት መሆን የሚፈልግ ማለት ነው። በፊት ሲባል ምን ማለት ነው? አንድ ሰው ከኔ በኋላ ይመጣል ከኔ በፊት ነበረ። ዛት ሚስ ከኔ በፊት ነበረ ማለት ስለ ክብር ነው የሚናገረው። ለምን ፕሮቶስ የሚለው ቃል ማቴዎስ ወንጌል ምዕራፍ ቁጥር 27 ላይ ከእናንተ ማንም ፕሮቶስ ሊሆን የሚወድ ይላል ፕሮቶስ ማለት ፊተኛ ማለት ነው። ፕሮቶስ ማለት ምን ማለት ነው? በፊት ማለት ነው። ስለዚህ በፊት መሆኑ ይፈልግ አለ። በፊት ሲባል ምን ማለት ነው? በቅድመ ህልውና፣ በእድሜ መበላለጥ ነው እንደሚያሳየው አይደለም። ለምን እዛው ጋር ስትመለ ከኔ ይልቅ የከበረ ሆኖ አላለ። በክብር መጥምቁ ዮሐንስን ኢየሱስ ይበልጠዋል። ኢየሱስ ልብና አድርጎ ይበልጠዋል። ስለዚህ ምንድን ነው በክብር ደረጃ ማለት። ኦንቶሎጂካሊ ሰው ናቸው ሁለቱ። መጥምቁ ዮሐንስም ሰው ነው። ኢየሱስም ሰው ነው። ምንም ልዩነት የላቸው ነገር ግን ኦንቶሎጂካሊ ልዩነት ሳይኖራቸው ሜታፊዚካሊ ግን በማንነት ደረጃ የደረጃ ልዩነት አላቸው። ስለዚህ ምን አለ ማቴዎስ ወንጌል መራፍ ቁጥር 27 ላይ ምን አለ? ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁናል። ፊተኛ ማለት ፕሮቶስ ነው የሚለው ፕሮቶስ ማለት ምን ማለት ነው ሲባል በፊት ማለት ነው። በፊት መሆኑ ይፈልጋል። ዛትሚስ በእድሜ የሚበልጥ ማለት ነው እንዴ? አይደለም ራሱ በፊት ሊሆን የሚለው ለሚለው ቃል ኤሚ ተመሳሳይ ነው። ራሱ ኤሚ ኤሚ የሚል ቃል ነው የሚጠቀመው። ኤሚ ምንድን ነው? ስሮንግ ለንበሩ ላይ ስታዩት፣ ከእኔ በፊት ነበረ ነበረ ኤን ኤን ኤሚ ነው ራሱ። እንትኑ ማለት ነው። ፕሮቶስ ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ እዩት። እንደምትመለከቱት አስርቱ ትእዛዛት በእድሜ አይበላለጡ። የመጀመሪያው እስራኤል ስማ ጌታ አምላካችንና አንድ ጌታ ነው። በፍጹም አብሳል በፍጹም ነፍስ ውደድ ሁለተኛ ባለንጀራን እንደራስህ ውደድ። አትስረቅ፣ አታምዝር። አስር ናቸው። ከአስርቱ ትእዛዛት ውስጥ ግን ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ ታላቂቱና ፊተኛው ትእዛዝ ተብሎ የተባለው የመጀመሪያው ነው። የመጀመሪያው ታላቂቱና ፊተኛ ፊተኛዊቱ ለሚለው ቃል ፕሮቴን የሚለው ማስኩላይን ጀንደር ነው። ማነው ፌሚኒን ጀንደር ነው። ሳት ሚንስ ትእዛዞቹ ሲመጡ እኩል ነው የመጡት። ግን ማን ከማን ይቀድማል ብለን ስንል የሚቀዳደሙት በጊዜ አይደለም የሚቀዳደሙት በክብር ነው የሚቀዳደሙት። በክብር የመጀመሪያ የነበረው ትእዛዝ እስራኤልን ስማ ጌታ አምላካችን አንድ ጌታ ነው። እሱን በፍጹም ለብ በፍጹም ሀሳብ አምልክ ወይም ደግሞ ውደድ የሚለው ትእዛዝ የመጀመሪያው ታላቂትና ፊተኛይቱ ይላል። ፊተኛይቱ ለሚለው ቃል ፕሮቴን የሚለው የፕሮቶስ ምንድን ነው? ማስኩላይ ኢንጂነር የነበረው ፌሜናይ ኢንጂነር ነው። ፕሮቴ ፕሮ ማለት በፊት ማለት ነው። መስተዋደድ ራሱ ከኔ በኋላ ከእኔ ማንነት በኋላ ማለት ነው። ከተላከበት በኋላ እኔ መላኩም ካመለከተ በኋላ ከተላከ በኋላ የመጣው ዮሐንስ ከመላኩ በፊት ነበረ ማለት ነው። ምንድን ነው የሚያሳየው? አንድ ሰው ከእኔ በኋላ ይመጣል። ከእኔ ከእኔ ከእኔነቴ በኋላ ነው የሚመጣው። ያ የሚመጣው ግን ከእኔ በፊት ነበረ። በምንድን ነው የነበረው? በአካል ነው አይደለም። በፊት የሚለው ቃል ፕሮቶስ የሚለው ለክብር ይመጣል። ማቴዎስ 2 ማርቆ፣ ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ አይተናል። ራሱ ማለት ነው። ወደ ዘፍጥረት ላይ ደግሞ እንግባና አንድ ናምና ነኝና ይህንኑ መሞገት ይችላል አንድ ሰው ኦሪ ዘፍጥረት ምዕራፍ 41 ቁጥር 51 ና 5ሳ 52 ላይ የዮሴፍ የመጀመሪያ ልጁ ምናሴ ብሎ ጠራው ይላል። ማን ምናሴ? ምናሴ ማለት የአባቴን ያባቴን ቤት ረሰው በማለት ምናሴ ብለው አምላክ መከራዬን ሁሉ የአባቴን ቤት አስረሳኝ ማለት ምናሴ ማለት በነገራችን ላይ በዕብራይስጥ መርሳት ማለት ነው። አስረሳኝ ማለት ነው። የሁለተኛውን ስም ግን ኤፍሬም ብሎ ጠራዋል። አምላክ በመከራዊ ቀን አፈራኝ ማለት ነው። በመከራዊ ሀገር አፈራኝ ማፍራት ማለት ነው። ኤፍሬም ማለት ከኤፍሬም እና ከምናሴ በእድሜ ማን ነው የሚበልጠው ሲባል መጀመሪያ የተወለደው ማን ነው? የመጀመሪያ ልጅ ምናሴ ነው። ሁለተኛው ግን ኤፍሬም ነው። ነገር ግን ኦሪት ዘፍጥረት ምዕራፍ 48 ቁጥር 20 ላይ ግን ኤፍሬም ከምናሴ በፊት አደረገው። ፕሮቶስ ፕሮቶስ ፕሮቶስ ከምናሴ በፊት አደረገዋል። ዛት ሚንስ ምንድን ነው? በእድሜ የበለጠው ማለት ነው እንዲህ አይደለም። በፊት በፊት ዮሴፍ ኤፍሬምን ከምናሴ በፊት አደረገው ማለት ኤፍሬም ከምናሴ በፊት በአካል ደረጃ ነበረ ማለት ሳይሆን በክብርና በደረጃ ከምናሴ ይበልጥ ይበልጣል ማለት ነው።